እኔ አፍቃሪሽ፣ በህልሜ ልዩሽ እንጂ አንቺ ምን በወጣሽ? የኔ ቆንጆ፣ ደግሞ ፊትሽ ምንድን ነው? ማነው ያስቀየመሽ? ወይኔ ጉድሽ። ለመሆኑ እዚህ ስትመጣ የሰፈር ሰው ያየሰዋል? እስካሁን የለም። ከዚህ በኋላ ግን ነገር አልችልም፣ በቃኝ። እውነቴን ነው፣ ነገር ከአቅሜ በላይ የሆነብኝ ነው። የታባቷ አፍንጫን አችልኝ። ከዚህ ሁሉ በኋላ የምተኛልክ ይመስላል? አንቺ ከተኛሽልኝ ይበቃኛል ቆንጆ። አልገባኝም። ቆይ እናንተ ሰዎች ግን አውቃችሁ እንደ ሰው ገደልን ምናምን ስትሉኝ ነበረ። ለምን እንደዛ አልሽ? ሳይክ ምንም ይመሰለክ? አልመሰለኝማ። ምክንያቱም አንቺ ልክ ነበርሽ። በዛ ላይ ነው እንማል ለመግደሌ ምንም አይነት ማስረጃ የላትም። እንደገና ደግሞ በዚህ ወንጀል ውስጥ እሷም ተባባሪ ነች። አሁን ነው እውነቱ የተገለጸልክ። አይገርምሽም? እንዲሁም ከዚህ በኋላ ምንም አታመጣ። በኋላ ሰው እንዳይመጣ ይምጣ። በእኔና በሚስቴ መካከል ማን ይገባል? እየታገለችው እንኳን እኔ ሳልሆን እታለም ናት። ማን ሊያገባው መተሻል ሊያላየሽም ነበር። በመጨረሻም ህልሜ እውን ሆኖ አንድ ላይ ሆናችሁ ስላየዋችሁ በጣም ደስ ብሎኛል። ግን ምን ዋጋ አለው? ያቺ እርኩስ አሁንም በዙሪያችን ናት። እስቲ ቆይ ልጠይቃችሁ፣ ታዲን ወንጀለኛ የሚያስብለው ምን መረጃ አለ? አልገባኝም። ምን አዲስ ነገር ተገኝቶ ነው? ወንጀሉን ፈጽሞ ቢሆን እንኳን እሷ ደግሞ በመደበቋት ተጠያቂ መሆኑ አይቀርም። ቤሪ ደግሞ እንደምታውቋት እራሷን በጣም የምትወድሰው ናት። ይህን በፍጹም አታደርግም። እሱማ ታዲ ከተናገረው ውጭ እኛ እኮ ምንም የምናውቀው ነገር የለም። እንደውም መጀመሪያ የተቀበረውን ሬሳ ማየት እንፈልጋለን። ቦታውን እንላታለን። ምርመራችንን ከዚህ እንጀምራለን። በጣም ጥሩ። እንደዛማ ከሆነ መጀመሪያ የተቀበረበትን አሳየን እንላታለን። ከጓደኞቼ ጋር አደለ ወስጄ ቀበርኩት ያለችው። ሁለተኛ ደግሞ በእርግጠኝነትን የምነግራችሁ ልጁ አለ አልሞትም። እየተጫወተችብን ነው። ታዲዬ አንተ ልብህን ስላወቀችው እየተጫወተችብክ ነው። ምን አንተን ብቻ እኔን ስተጫውተብኝ። ፍርቱና፣ አየህ፣ ምንም እኮ ያመልጣት ነው። አሁንም ቢሆን ጥያቄን የማትቀበይኝ ከሆነ መመላለሴን አላቆም። አንድ ቀን ሳሎንሽ ውስጥ ታገኝኛለሽ እስኪ ቢያንስ እንዳስብበት ጊዜ ስጠኝ ይሄን ማሰብ ይፈልጋሉ እ አይዞሽ ማለት ሁሉንም ነገር በምስጢር እናደርገዋለን እንዲ እጅህን ሰብስብ ብያለሁ ቆይ ምን እየሆንክን ያለው እን ምንም እኮ ቢሆን እኮ እኔ ባለስዳር ሴት ነኝ አንቺ እኮ ቀስ ብለሽ ደግሞ ገና ሰማንያዬን አልቀደድኩም ት ይሆናል ታዲን አሁን መጣለው ይመስላል እንዴ መቼም እኔ እሱን መጥላት አልችልም ልክ እኔ አንቺን መቶ እንደማልችለው ማለት ነው እባክህ ከዚህ በኋላ እዚህ ሰፈር እንዳትመጣ እባክህ ዳግ ለምን ዛሬ ማታ ደውይ ልኝ እራት ጋብዝሻለሁ አታስ አታስብ የእራቱን እኔ ነኝ የምከፍለው የሚከራይ ቤት ፈልጌ ከዚህ እወጣለሁ እንዴ እስከ ዛሬ ቤት ተከራይተህ ካል ነበር እንዴ የምትኖረው ስራ መልቀቄ ልጆት አልነገሩትም እንዴ? ምን እያልክ ነው? ምስክር፣ ከፍርቱና ጋር ከተለያየው ጊዜ ጀምሮ ህይወቴ ብልሽሽቶቶ ነበር። በየቀኑ መጠጣት፣ ሲጋራ ማጨስ፣ በቃ ህይወቴ ተበሻቅጦ ነበር። በዚህ የተነሳ በተደጋጋሚ ስራ ቀር ስለነበር ከስራ ተባረርኩ። አሁን አንድ ጓደኛዬ ጋር ተጠግቼ ነው የምኖረው። ለምን ወደ እኔ አልመጣህም ነበር ምስክር? በከንቱ ነበር ማለት ነው። እናቴ ነች ትለኝ የነበረው በእርግጥ እንደ እናቴ ነበር ማየት፣ ግን እርሶ ለልጆት አዳልተው በጣም በድለውኛል። ልክ ነው ይሄኔ ልጅ። በእርግጥ እዚህ ምድር ላይ እንደኔ አይነት ራስ ወዳድ እናት የለም። ግን ምን ላድርግ፣ እኔም የልጅ ነገር ሆኖብኝ ነው ያንን ሁሉ ነገር አድርግ የነበረው። ይቅርታ ያድርጉልኝና ለእኔ ህይወት መበላሸት የእርሶ ማስተዋጽኦ አለበት። ልጅም ያፈቅራታል። ይህንን ነገር ደግሞ እኔ በደንብ ጠንቅቅ ያውቅ ነበር። ለዛ ነው ያንን ሁሉ ነገር አደርግ የነበረው። ፍርቱናን እኮ በጣም የማፈቅራት፣ ግን እኮ አሁን ላይ ሁለቱ አብረው ሆነዋል። ግን ደግሞ አብረውን አይቀጥሉ፣ ምክንያቱም እኔ ለያያቸዋለሁ። ድሮስ ከማን ውሎ ምን ይማር። ይሄ ልጅ ደግሞ አንቺ! የቱ ጋር ነበርሽ? አስደነገጥሽኝ እኮ። ባይሁን ወደ ስራሽ ሂጂ ከሰው ጋር ይሻሎትም ግን ትዬ ይልቅ አንድ ነገር እየጠረጠርኩ ነው። እዛው ብቻሽን ጠርጥሪ። አሁን ግን እኔን ተይኝ እያልኩሽ ነው። ግን እኮ ልጁ አግኝቼ ሳዋራው ስለ ብሪቱ ያለፈ ታሪኳ ስላለፈ ህይወቷ በደንብ ያውቃል። ቆይ ምን ብሎሽ ነው? ብቻዬን መሆኑን እምፈልገው አላሉ። ተይው እንደውም አትንገሪኝ። ቆይ ግን እስከዛሬ ያስቀመጠችው ቅምጧ አይሆን እንዴ? ስለምን ቅምጥ ነው የምታወሪው? ወሬ አታመላልሽ ብለውኝ የለ ለምን ነግሮታለሁ። ታዲያ እንደ ምን ሆነሽ ነው ቢገባ ላንተ ስናውሽ የተደበደብኩት። ሲጀመር ማን ተደብደብ ይልኛለሽ እኔ ሁሉ ለስማታ እንደዚህ ስትዘነ ለምስክር ብለሽ ከፍርቱና ጋር ተጣላሽ አይደል? ለዚህ የምንጣላበትን ምክንያት እንወቅ የሚባለው ከአንቺ ግማሽ ቤት ወጥቼ ያለሁት የትዬ ግማሽ ቤት መስሎኝ። መቼም በአንድ ቤት ሁለት ቤት መስራት ፋሽን አድርጋችሁታል። ፖለቲካሽን እዛው። እሺ፣ መቼም ኢትዮጵያ ውስጥ እውነት ስትናገር ሁሉም ይጠምዳል። እውነት መናገር በቃ ሁሉም ያስጠምዳል ማለት ነው። ይልቅ ወደ እኔ ብቻ ይሻልሻል። አንቺ ግን የውጭ ምግብ ሳለችሽ መሰለኝ። ለነገሩ ሻበላውን ደበቅ አድርጌ እያበላሁት ስለሆነ እኔ በጣም ደስተኛ ከፈለግሽ ደግሞ እያባበልኩት ማለት ትችላለሽ። ከዚህ ቤት መውጣት ፈልጋለሁ። የሆነ ገንዘብ እየጠበኩ ነው። ልክ እሱ ገንዘብ እጄ እንደገባ ከዚህ ቤት ወጣለሁ። እኔም የምፈልገው እሱ ነው። እንዲሁም ከፈለግ ገንዘቡን እኔው ራሴ ልሰጥ እችላለሁ። አንቺ ታምጪው፣ አንቺ ታስወጪው አለ። አንቺ ልጅ አፍሽን አትክፈች። ከኔ ጋር አቁሚ ብዬሻለሁ። ምን ልትሆኚ ነው? ስሚ ብርዬ፣ እኔ እንደ ፍርቱና ለኮፍ አድርጌ ምተሽ እንዳይመስልሽ። እንዳለ አርቲፊሻል ማቴሪያልሽን ነቃቅዬ ጉድ የማደርግሽ ደስ ይለኛል። በደንብ አድርጌ ለመነቃቀል ትመቸኛለች። አንቺ ግን አይገርም! ምስዬ ምላሷ ላይ ብቻ እኮ ነው ጉልበቱ ያለው። ቤሪ እኔ እስኪ ወንድ ኮች ተያያዥኛ አላወቅሽኝም። ቤሪ እሺ፣ እዚህ ደግሞ የምትሰራለ በገዛ ቤቴ ልትከለኪኝ ነው በገዛ ቤቴ ቤትህንማ እኮ ካፈረስኩ ቆየህ አሁን ደግሞ ቤቴን በገዛ እጄ አስተካክየዋለሁ ይኸውልህ ታች አጉል ልውስጥ ባትከታይ ጥሩ ነው በዛ የማይረባ ወንድምሽ ልታስፈራሪኝ ነው ምን ማለት ነው ደግሞ ይሄ ምነው ተንተማተብሽ የወንድምሽ ገዳይ ነኝ አይደል መጀመሪያ የወንድምሽ ገዳይ መሆኔን ማረጋገጥ እፈልጋለሁ? ማለት ነው ይሄ እራሳ የታርል እንዲያረጋገጥከው ነው ወይስ እየላገጥክብኝ ነበር። ጠባለች ያለች ነቷን ነው ሳይሽ። እንኳን ሰው ስራ እንኳን የሞተብሻት መሲ እስከዛሬ የምትታለየ ነበር። ምንድነው የገባት አዲ። አሁን ግን ሁሉ ነገር እየገባኝ ነው። ራሴ ለፖሊስ አሳልፌ ከመስጠቴ በፊት ወንድምሽ የተቀበረበት ቦታ ማየት ፈልጋለሁ። እና ለፖሊስ ራስን አሳልፈ ትሰጥ እና ዘላለሜን የአንቺ እስረኛ ሆኜ መቆየት አለብኝ። እሺ በቃ አሁን ሁሉንም ነገር እንተው። ምኑ ነው ምንተው? አሁንም ድረስ አፈቅርሃለሁ። ይህን ደግሞ አንተ ታውቃለህ አይደል? እኔ ሁሉንም ነገር የማደርገው እኳ አንተን ላለማጣት ስል ነው። እስኪ ንገሪኝ፣ ስለዚህ ወንድምሽ የሞተው የውሸት ነው ማለት ነው? ቤሪ ንገርኛ። የጠበኩሽ ነው። ለምን ያሳያለሁ? እጄ ለፖሊስ ይሰጣለሁ ብለ የለ ሂድና፣ እነሱ በደንብ ያሳየዋል። ምን አይነት ሰው ነው? የሆነ ብሳ ሰው ነው። እኔ አውሬ ነው አላልኩሽም? ቅድም አግኝቸው ነበር አላልሽኝም? ስለምን አወራችሁ? ይልቅ ፍርቱና ጉንጭሽን ከምታደክሚ ለምን ስለ ሰው ማንነት አልነግርሽም? ቅድም ቅምጧ ነው አላልሽኝም ነበር? አሁን ግን ዝም ብዬ ሳስበው ከዛም በላይ ሳይሆን አይቀርም። አሁንም ታፈቅረዋለች ማለት ነው። ቤሪ፣ አሁንም ታፈቅረዋለች። መቼም ቢሆን ታዲን የምትተው አይመስለኝም። እንደዛ ከሆነ ታዲያ ለምንድን ነው ያኛው ስታ የምደነግጠው? ወይ ምናልባት የሙት መንፈስ መስሏት ይሆናላ። እስኪ ወደዚያ ጊዜ መለስ ትብለክ፣ በደንብ ለማስታወስ ሞክር ልጅ። ምናልባት እቺ ማትረባ እየተጫወተች ብክ ይሆን እንዴ እማ፣ እኔ በደንብ ቼክ አድርጌ ያለሁ ማለቴ፣ ትንፋሹን በደንብ ቀርቤ ያረ አዳምጬ አረጋግጫለሁ። የልብ ምቱም አልነበር አልነበረም በሰዓቱ ደንግጬ ስለነበር ነው፣ ግን ትንፋሹ አልነበረም። ምናልባት ግን ጠባለች ስላለችው ልጅ ማጣራት ሳይኖርብን አይቀርም። የምን ልጅ ይሄ? በየቀኑ ታገኘዋለች የተባለው ጎረምሳ ነው። አይ ጠባለች ስላለው የተቀባጠረው ተውት። ቆይ ጠባለች እየቀባጠረች ባይሆንስ፣ ይሄ ሰውዬ እያስፈራራት ያለው በሌላ ነገር ቢሆንስ? በዚህ ሰዓት እንደው የጠባለችን ወሬ፣ የሷን ወሬ ይዘን መዘናጋት ያለብን አይመስለኝም። ግን እኮ አሁን መረጃ የምንነቅበት ሰዓት ላይ አይደለንም እንግዲህ ይህንን ነገር መመርመር ጀምረን የለ ምንም አይነት መረጃ መናቅ የለብንም። እሺ ጠባለች ምንድን ነው የጠረጠረችው? ምናልባት ያ ሰውዬ ያ ሰውዬ ምን... አያያየይ በፍፁም ሊሆን አይችልም። ምንድን ነው እሱ እማ አንቺ ራሱ ምንድን የጠረጠርሽው? ይህንን መለየት የምንችለው በአንድ ነገር ብቻ ይመስለኛል። ታዲያ ልጁን ማየት አለበት። ቆይ እንዴት ሊሆን ቻለ? ለውሳኔ ከመቸኮል መጀመሪያ አይተን ማለት አይተክ ብናረጋግጥ አይሻልም? መልኩ የሚጠፋኝ አይመስለኝም። ይሄ በፍጹም ሊሆን አይችልም። ቅድም ውለወልሹ አይደል እንዴ? ምን ችግር አለው? ድጋሚ ደግሞ አለው? ምን ነው አወላወል ያልተመችህም እንዴ? እኔ ምልሽ እስኪ ንገሪ፣ ከአንተ ፍቅር እንደያዘኝ ነው። እስኪ ስለታዲና ፍርቱና የምታውቂውን ነገር ንገሪኝ። ምናልባት ከዛ በኋላ የአንችን ጉዳይ ላይ ይችላሉ። ስለ እሱ ምን ልንገር? ታውቂያለሽ በጣም ገርሞኛል። ድጋሚ አብረው መሆናቸውን የገረመህ ያችን የግራ ጦስ ይዞ ከመጣ ወዲህ እኮ ነው። ፍርቱናን ይተዋት። ፍርቱና እኮ ግራ ጎኑ ነበረች። ይችን እንኳን ለእኔ ትያት የለም። ስዬ ፍርቱናን ከሆነ ግን አንተ ራሱ ተስፋ ቆርጠህ ለጓደኛ ብታዋት ነው የሚሻለው። ቆይ ምንድን ነው ካልጠፋ ሴት አንድ ሴት ላይ መጣበቅ። አንዳንድም ዞር ዞር እያላችሁ ሌላ ሴት ፈልጉ እንጂ። አንድም እንደዚህ ችክ ስለምትኩ ነው የምታስጠዩ። እሺ፣ ስለ እሱ ምንድን ነው ማወቅ የምትፈልገው? የምታውቂው? ይኸውልህ ምስዬ፣ እኔም አውቀውን እንዳለ ነገርኩ። ቆይ ለምን ይመስላል? የብሪቱና አፍንጫ አጣመመችላት። ይኸውልህ ፍርቱና በዚህ ሰዓት በታደ የመጣባት ሰው ጠላቷ ነው። አንተንም ቢሆን እንደዛው። እኔማ መቼም ጠላቷ ሊሆን አልችልም። የሚያሳዝነው ግን ወዳጇ መሆን አለመቻልህ ነው። እኔን ማንም ሰው ሊረዳኝ አይችልም። ቆይ ግን ምስዬ ለምንድን ነው ግን እሷን አንተ ተክ ሌላ ሰው መያዝ የሞት ያለ የከበደ ከዚህ በፊት ጨጓራሽ ነበር የሚታመሙ። ተው ግን ተው ግን የሴትም ጡር አለው። ተው የምን ጡር ነው የምታወሪ? አረ እኔ ስለ ጥሩ ሴት ነው እያወሩ ያለሁት? እስኪ ታኛ አንቺ ደግሞ ደሞ ትሰማኛለህ። እንደውም ጉድህ ሊያው ብዬ ነው እንጂ በጭራሽ። እኔ አንተ ነው ድጃህ አደለም ወይ ሻንቁዬ? እንደውም ሻንቁዬ በጣም ናፈቀኝ። የኔ ዝፍርፍጥ የኔ ቦርጫም ሆዱ ብቻ እኮ ይበቃኛል ይ እኔ ምልክ፣ እዚህ ብዙ ትቆያለህ እንዴ? አዎ፣ አልፈልግም። ቆይ አንተ ለምን አይገባህም? በቃ እኔ ታዲን አፈቅረዋለሁ። ከሱ ሌላ ማንንም ሰው አልፈልግም። ግን እኮ ለእኔም ተስፋ ሰጥተሽ ነበር። ምስክር ለሱ እኮ ደጋግሜ ይቅርታ ጠይቄሃለሁ። የአንቺ ይቅርታ የኔን የቆሰለ ልብ የሚያሽርልኝ ይመስልሻል? ይህን ስንቴ ነው ምነግርህ? እኔ አንተን ወድጄ ካለቅ ልወድህም አልችልም። ለአንቺ ስል ብዙ መስዋዕትነት ከፍ እያለሁ ስልሽ፣ ቀልድነው ነው የመሰለሽ አይደል? እንዲህ ቀላል ነው እንዴ ፍርቱ? ነው የሚወዱትን ሰው እንዲህ በቀላሉ መርሳት ቀላል ነው እንዴ? ቆይ ግን አንተ ራስ እንዴት ነው ያልታየክ? ከአንተ ጋር ሁኝ ራሱ እኮ ታዲ ነው የማስበው። ውሸት ነው ፍርቱ። አሁን እየነገርሽኝ ያለሽው ነገር ፈጽሞ ከእውነት የራቀ ነው። ይልቅ አጉል እልህ ውስጥ ባትገቢ ጥሩ ነው። ስለምንልህ ነው የምታወራው? ባሌ እያልሽ የምጠሪው ሰው ገዳይ መሆኑን አውቄያለሁ። የቤሪን ወንድም ገድሎ እንደቀበረ አውቃለሁ። ቤሪናት ይሄንን የነገረችን። ስለዚህ ከሷ ጋር ተባብረ ታዲ ለማጥቃት መጣ አይደል? ሌላ ምንም ምርጫ አልሰጠሽኝም። ፍርቱና አልገባኝም። ቆይ እኔን በታዲ አስፈራርተክ እኔን የግል ማድረግ ነው ፍላጎት? የእውነትም አላቅንም ማለት ነው? የእውነት በጣም አስመሳኝ ነክ። ከአንቺ ውጭ ማሰብ እየተሳነኝ ነው። ይኸውልክ እሱ የራሱ ጉዳይ ነው እሺ። እሱ ምን ጉዳይ መቼም ያንቺ ጉዳይ ሆኖ እንደማያውቃት ተሰማኛልክ። አንተ ሞክ የአንቺ ብሪቱ የራሳችሁ ጉዳይ ነው እሺ። ሲጀመር ደግሞ ታዲያ እስር ቤት ውስጥ ከገባ እቺ ብሪቱ ተብዬውም አብራ መግባቱ አይቀርም። ይቀርታ ፍርቱና፣ ትንሽ ስሜት የሆንኩ መሰለኝ። ይሻላል ስሜት ከአሁኑ ጎትቶ ገደል ከሚከትክ ከአሁኑ ስሜትን ብትቆጣጠር ነው የሚሻልክ። የተረገምክ ምስክር በእርግጥ ከዚህ በላይ እንደምትጠለኝ በደንብ። አሁን ደግሞ ምን አባፈለግ፣ ሲጀመር ምን አገኘውና ነው? አሁን ደሞ ምን ፈለግ የምትይው? ቆይ ማታ በሰላም ነው ይቀራሽ? በቃ ስላልተመቸኝ ቀረው። ስላልተመቸኝ ማለት እኔ ከተመቸኝ አይበቃም? እሺ፣ ራት ወደ ገንዘብ ይቀየርልኝ። ከዛ ገንዘቡን ከሰጠው በኋላ ከሕይወቴም ከሰፈሬ ምን ቅርብ ለት ወጣ። እንኳን ዋጋ ይበዛ ሳይ አይቀር። ለምንድን ነው ዋጋ የሚበዛ? ሌላ ትልቅ ነገር ይዤ ስለመጣው ምን፣ የምን ትልቅ ነገር ነው የምታወራው? ለምን ይመስልሻል፣ በአስቸኳይ እፈልግሻለሁ ብዬ የደወልኩልሽ? እኔ ምለው ቆይ፣ ለምንድነው ነው ከዚህ ሰፈር ውጭ እንድንገናኝ የማትፈልገው ነው ወይስ የሰፈሩ ሰው በሙሉ አይቶ ስለኛ አጥንቶ ድብልቁ እንዲወጣ ፈልጋ ነው? ፍርሃትሽን በደንብ ማየት እችላለሁ። ቆይ ግን አንተ እኔ እንደዚህ በማድረግ ምንድነው የምትጠቀሙ? አንቺስ ከኔ ጋር አንድ ቀን በማድረግ ምንድ ነው የምታጩ? እሱን እኮ ለምን እንደማልችል ነገርኩ እኮ። አሁንም ግን ባለሽን ታፈቅረው ያለሽ እሱ ግን የሚያፈቅራት የድሮ ሚስቱ ነው። ጠባለች ናት። ነገረች። በነገራችን ላይ አሁንም ከሷ ጋር መገናኘት እና አላቆንኩ ምን አለ ያኔ ታዲያ አናትህን ብሎ በወደክበት እኔም አናትህን ቀጥቅጬ በደፋው ኖሮ። ወይኔ ጨካኒ ማ መገለጫሽ አይደለም እንዴ? እውነቴን እኮ ነው። በዚህ ምድር ላይ ግን እንዳንቺ አይነት አረመኔ እናት አለች። ሰውዬ ስለምንድን ነው እየቀባጠርክ ያለው? ስለምን እናት ነው የምታወራው? ስለ ልጅሽ ነው እያወራ ያለው። ቤሪ እባክህ፣ እባክህ ዳግም ተው፣ ተው። ምን ነው ምቶ፣ ልጅሽን ደብድበሽ አካለ ጎዶሎ አድርገሽ አክስትሽ ቤት እንደተውሳት ነው። ወይኔ፣ ምንድን ነው የምሰማው? ወይኔ፣ ምንድን ነው የምሰማው? ዳግ፣ ዳግ በፈጠረ እረፍ እያልኩ ነው። ለማንኛውም አክስትሽ ቤቴ ድረስ አምጥታ ጥላብኝ ሄዳለች። ልጅሽ እኔ ጋር ናት። አሁን እኔ ደግሞ ልጅሽን መንከባከብ አልችልም። በዛ ላይ አካል ጉዳተኛ አለች። በነገራችን ላይ አክስትሽ ደጋግማ ስደውልልሽ ስልክ ስላላነሳሽላት ነው ልጅሽን እኔ ጋር አምጥታ ጥላ ሄደችው። መልሰህ ወደ አክስቴ ወሰዳት። እኔ እየፈለገችው እሰጣታለሁ። እኔ ግን እያሰብክ ያለሁት ሌላ ነገር ነው በፈጠረህ ከዚህ በላይ አትሰብደኝ። እኔ እያሰውኩ ያለሁት ልጅሽን ይዤ ባሌ የምትዩ ሰው ቤት መሄድ ነበር። አይገርምም! ሁለት ወንጀል፣ አንደኛ ሞት የተባልኩት እኔ፣ ሁለተኛ ደግሞ ባዶ ቤት ውስጥ እየቀጠቀጥሽ አካል ጉዳተኛ አድርገሽ ያስቀመጥሻት ልጅሽ ብለኝናት። ወይ፣ ወይኔ ጠባለች! ወይኔ ጠባለች! አንቺ እኮ ለማንኛውም፣ እንኳን ደስ አለሽ ጠባለች፣ እንኳን ደስ አለሽ ብሪቱ። እጅ ላይ የምትወጥቂበት ሰዓት ደርሷል። ኡፍ